ስሜ ስዩም እግዚአብሔር አሰፋ እባላለሁ። የዚሁ የጉለሌ ክፍለ ከተማ ነዋሪ ነኝ። አዎ ተጠቃሚ ነኝ፣ እና አገልግሎቱ ጥሩ ነው። ጥሩ ነው ግን ከበፊቱ የተሻለ ነው። በፊት መጉላላት ይታይበት ነበር። አሁን ቅዳሜና ወደን ሰንበት ቀን ጨምሮ ስለሚሰራ መልካም ነው እያስባለሁ። ስሜን ቃል ኪዳን ታደሰ ይባላል። ፈረንሳይ ለጋሲም የመጣሁት አሪፍ ነው። መስተንግዶም አሪፍ ነው። ስነ ምግባርም እንግዲህ ምንም አይነት ነገር ጉድለት አላየውም። አሪፍ ነው። በዚህ ይቀጥል። ያው ለሁሉም የክርስትና የኦርቶዶክስነት ተከታይ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የፋሲካ በዓል በሰላም አደረሳችሁ። ለቤተሰቦቼ እንኳን አደረሳችሁ ላሉ ሙሉ ስሜ ዓለማባይነህ እባላለሁ። ካርድ ለመሙላት ነው የመጣሁት። ከዚህ በፊትም መጥቼ አውቃለሁ፣ ስድስት ሰዓት ተገልግዬ አውቃለሁ። እንደመጣሁ ነው የተጠቀምኩት፣ ብዙም ሰው ስላልነበረ ወዲያው ነው የተገለገልኩት። አገልግሎቱ ጥሩ ነው። ያው ሁሉም ሰው ደግሞ ለበዓላትም እንሰራለን ብለው ስለሚለጥፉ ማንኛውም ሰው መጥቶ ቢገለገል ጥሩ ነው። እኛ የምንጠቀመው ጥሩ አገልግሎት ነው የሚሰጠን። ያው የበዓል ዋዜማ እንደመሆኑ ለመላው የክርስትና እምነት ተከታይ መልካም በዓል ማለት ትፈልጋለሁ። እኔ አገልግሎት ጥሩ ነው እየተሰጥኛለሁ። እሺ፣ ስሜ ፍሬዘር ብዙ ነባላለሁ። በሰሜን አዲስ አበባ ሪጅን የቁጥር አንድ አገልግሎት መስጫ ማዕከል ስራ አስኪያጅ ነኝ። አገልግሎታችንን ከቀድሞ በተሻለ መልኩ አንደኛ በዝቀናቶችም የካርድ የመሙላት አገልግሎት ለደንበኞቻችን እየሰጠን እንገኛለን። እንዲሁም ተጨማሪ ቅርንጫፍ ከፍተን ድሮ የኢትዮጵያ ኤሌክትሪክ ህንፃ ነበረበት ቦታ ላይ ለደመኞቻችን ተጨማሪ የካርድ የመሙላት አገልግሎት ከፍተናል። እዛም እስከ እሁድን ጨምሮ ሙሉ ቀን የካርድ መሙላት አገልግሎት እየሰጠን እንገኛል። ልክ ደመኛ ወረፋ ደርሶት አገልግሎቱን ለማግኘት ወደ ዴስኩ ወይም ደግሞ ወደ ካሸር በሚቀርብበት ሰዓት እስከ አንድ ደቂቃ እስከ ሶስት ደቂቃ ድረስ ካርድ የመሙላት አገልግሎት ፈጅበት ይችላል። እሺ ስሜ ሰለሞን ተፈራ እባላለሁ። የሰሜን አዲስ አበባ ኤሌክትሪክ አገልግሎት ቁጥር ሁለት ስራ አስኪያጅ ነኝ። እዚህ ለትንሣኤ በዓል ዝግጅት ብዙ ዝግጅቶችን አርገናል። በቴክኒኩ በኩል መስመሮች እንዳይቆራረጡ የተለያዩ ቴክኒክ እቃዎችን አሟልተናል። በእቃ ማሟላት በኩል ችግር የለብንም። የበለጠ ደግሞ በቀኑ የኤሌክትሪክ መቆራረጥ እንዳይኖር በየሰዓቱ ሎዶችን እየወሰንን ያለ ነው። እሺ ለክቡራን ደንበኞቻችን፣ እንዲሁም ለክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ላለሁም